ሰላም፣ ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ እንዴት ቲክቶክ ላይ ወይም ኢንስታግራም ላይ አልወርድላችሁ ያለውን ቪዲዮ ሊንኩን ኮፒ ማድረግ ብቻ እንዴት በቀላሉ እንደምናወርድ እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። ወደ አፕሊኬሽኑ ብላክ ሆል ይባላል፣ ፕሌይ ስቶር ላይ፣ አፕ ስቶር ላይ በቀላሉ ማግኘት ትችላላችሁ። መጀመሪያ ቲክቶክ ላይ ወይ ኢንስታግራም ላይ ገብተን አልወርድልን ያለውን ቪዲዮ ሊንኩን ኮፒ እናደርጋለን። እኔ ጋ ኢንስታግራም ጋ እንገባለን። እዛ እዚህ ላይ ሪልስ ቪዲዮ የሚለውን ነክተን፣ ለምሳሌ ይህን ቪዲዮ ማውረድ ከፈለግን ሸር ምልክቷን እንነካና እዚጋ እንደምታዩት ምንም አይነት የዳውንሎድ ምልክት የለም። ስለዚህ እዚጋ ኮፒ ሊንክ እንለዋለን። ሊንክ ኮፒ ከሆነልን በኋላ መሀሉን ነክተን እንወጣና ቀጥታ ወደ አፕሊኬሽኑ ገብተን እዚህ መሀል ላይ አንዴ ክሊክ እናደርጋለን። እዛ ታች ላይ መቁጠር ይጀምራል። እዚህ ጋር ቁጥሩ እንደጨረሰ ዳውንሎድ ኮምፕሊት ይለናል። ቪዲዮ ወደ ስልካችን ወረደ ማለት ነው። የወረደውን ቪዲዮ ለማየት እዚህ ቪዲዮስ የሚለው ጋር ነክተን እዚህ ጋር የወረደውን ቪዲዮ ማየት እንችላለን። አሊያ ደግሞ የስልካችን ቪዲዮ ፕሌይ ላይ ገብተን ማየት እንችላለን ማለት ነው። ሃሳብ ሰብስቴታችሁን ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቲፖችን ከፈለጋችሁ ቻናሉን ሰብስክራይብ ማድረጋችሁን አትረሱ። በቀጣይ ቪዲዮ እስከምንገኝ ድረስ ደህና ቆዩ።